ፊልሙ በጣም ወፍራም የነበረውን ጂሚ የሚባልን ልጅ እያሳየን ይጀምራል። ማይልስ እና ሌሎቹ ጓደኞቹ ደግሞ እሱን የተናኮሱት ነበረ። ጂሚም በእነሱ የሚናደር ቢሆንም፣ ነገር ግን ቦቢና አንድ የሚባሉ ጓደኞቹ ግን ሁልጊዜም ለደስታው ምክንያቶች ነበሩ። ጂሚም ቤት በደረሰ ሰዓት ላይ እናቱ ትምህርት ቤት ያሳለፈው ጊዜ እንዴት እንደነበረ ትጠይቀዋለች። እሱም በትምህርት ቤት የሚደርሱበትን ትንኮሳዎች በሙሉ ከእሷ አይደብቅ ነበረ። በክፍሉ በመግባትም ከጓደኞቹ ጋር በቪዲዮ ኮል ይገናኛል። ጂሚም የተፈጠረበትን ነገር እንዲረሳም ለመዝናናት ይወስናሉ። በኋላ ላይ ጂሚ በማታፈራ በቃ ወደ ስራ ሊሄድ የነበረውን አባቱን ያገኘዋል። ነገር ግን ለሱም ስለደረሰበት ነገር አልነገረውም። በቀጣዩ ቀን ጠዋት ላይም ጂሚ ከጓደኞቹ ጋር ወደ ትምህርት ቤቱ ያመራል። ቦቢም ጉልበተኛ ልጆቹ በሚመጡበት ሰዓት ላይ እነሱን ተመልክቶ ከዛ ቶሎ ይሄዳል። ማይልስ እና ቡድኖም አንዲን ከዛ እንዲሄድ ካደረጉት በኋላ ጂሚን ግን ከዚህ በኋላ ከእንደዚህ አይነት ችግር ውስጥ እንዳይገባ መቶ ዶላር እንዲሰጣቸው ይጠይቁታል። ጂሚን ምንም ከእነሱ የተበደረው ነገር ስላልነበረ ይህንን ብር ለመክፈል ፍቃደኛ አልነበረ። በዛም ምክንያት እነ ማይልስ ጉልበታቸውን ሊያሳዩትም ይሞክራሉ። ነገር ግን የትምህርት ቤቱ ሲኒየር ተማሪዎች እና ማይልስን በሚመለከቷቸው ሰዓት ላይ እነሱም ከዛ ተተውት ይሄዳሉ። በክፍል ውስጥ ሲማሩ ደግሞ የማይልስ አንደኛው ጓደኛ ቦቢን አላስቀምጥ ይለዋል። እሱም በመጨረሻ ጮሆም ከክፍል ውስጥ እንዲወጣ ያደርገዋል። ጂሚን በመጨረሻ ቦቢን ለብቻው ሲያለቅስ ያገኘዋል። እናም እሱንም ለማጽናናት በሚል ወደ ካፌ ይዞት ይሄዳል። ኤንዲም በዛን ሰዓት ላይ ኤድሪያን የምትባለው የክላሳቸው ተማሪ ጂሚን የወደደችው እንደሚመስል ይነግረዋል። እናም ወደ እሷ እንዲቀርብና እንዲያናግራትም ይነግረዋል። ቢሆንም ጂሚ ግን ያን ያክል ድፍረት ስላልነበረው ወደዛ አልሄደም። ከዚያም ማይልስና ቡድኑ ቡርኑ ገንዘባቸውን ለመጠየቅ ደግሞ ይመጣሉ። ቢሆንም በዚህ ጊዜ ግን ሌሎች ተማሪዎች ለ ጂሚ ቆሙለታል። ይህም ማይልስ ከዛ እንዲሄድ ያደርገዋል። ቢሆንም በዛን ቀን ከሰዓት ላይ ግን ማይልስ ጂሚን በመንገዱ ላይ ብቻውን ያገኘዋል። ከዚያም እሱን መደብደብም ይጀምራል። እንደድል ሆኖ አንድ ሽማግሌ የሚፈጠረውን ነገር ይመለከትና ያስቆማቸዋል። ይህም እነ ማይልስ እንዲሄዱም ያደርጋቸዋል። ከዚያም ያሳው ጂሚን ወደ ጋራዥ ውስጥ እንዲገባ ካደረገው በኋላ የደረሰበትንም አደጋም ያክምለታል። ጂሚም ድንገት በፎቶ ላይ ሽማግሌው ከዚህ በፊት ቦክሰኛ እንደነበር ይመለከታል። እናም የሰውየው ስም አክሽን ጃክሰን ይባላል። ጂሚም ስለራሱ ከተናገረ በኋላ እሱም ቦክስ መሰልጠን እንደሚፈልግ ይናገራል። አክሽንም መጀመሪያ ቤተሰቡን መጠየቅ እንዳለበትና ለዚህም ፈቃደኛ መሆን እንዳለባቸው ይነግረዋል። ቤትም እሱን ካደረሰው በኋላ ስለተፈጠረው ነገርና ልጃቸውም ቦክስ መሰልጠን እንደሚፈልግ የነገረውን ነገር ይነግራቸዋል። እነሱም ካመሰገኑት በኋላ እጁን ጨብጠውም ይሰናበቱታል። ቢሆንም ጂሚ ራሱን መከላከል እንዲችል እንዲያሰለጥነው ሲጠይቃቸው ግን ነገሮችን በራሳቸው እንደሚወጡና እንደሚያስቡበትም ይነግሩታል። ቢሆንም በሌላኛው ቀን ግን ሀሳባቸውን ይቀይራሉ። እናም ወደ አክሽን ቤትም ይመጣሉ። ጂሚንም እንዲረዳውም ፈልገው ነበር ነበር ይመጡት። ከዚያም አክሽን ጂሚና ቤተሰቦቹን ወደ ጓደኛው ጂሚ ይወስዳቸዋል። መጀመሪያም የጂሙ ባለቤት የሆነው ማኒ ጂሚን በተመለከተው ሰዓት ላይ ይገረማል። ቢሆንም አክሽን ግን የተፈጠረውን ነገር በነገረው ሰዓት ላይ ማኒ በጥሩ መልኩ ራሱን ያስተዋውቃቸዋል። እናም ጂሚንም ለማሰልጠንም ይስማማል። በቀጣዩ ቀን አክሽን ጂሚን ወደ ጂሙ ያመጣዋል። ይህም ከትምህርት ቤት ጊዜው በኋላ ሲሆን ማኒም ቦታውን ጂሚ እንዲሰለጥን ብቻ ነጽ ያደርገዋል። ከዚያም በጂሚው መሃል ላይ ወደሚገኘው ሪንግ ውስጥ ያስገባዋል። አክሽን ደግሞ በአቅራቢያቸው ተቀምጦ ጋዜጣውን ያነባል። ማኒ በሌላ በኩል ጂሚን ሊያበረታቱት የሚችሉትን ቃላቶች በሙሉ መናገር ይጀምራል። ይህንንም ክብደቱንም በመጠቀም እንዴት ጎበዝ ተደባዳቢ መሆን እንደሚችልም ይነግረዋል። ለዚያም ሙከራር በሚል ደግሞ ጂሚ እንዲገፈትረውና የቦክስ ጓንቱንም አድርጎም በቦክስ እንዲመታውም ያደርጋል። በኋላ ላይ አክሽን ጂሚን ወደ ቤቱ በሚያደርስበት ሰዓት ላይ ጂሚ ከማይልስ ጋር ስላለው ችግር ይነግረዋል። የነገረውም ስለ ገንዘቡ ነበር። አክሽንም የማቆየት ታክቲክን እንዲጠቀም ይነግረዋል። ይህም ማለት ደግሞ ማይልስ የጠየቀው መቶ ዶላር ቢሆንም ነገር ግን ሁለት መቶ ዶላር ሰጣለው ብሎ እንዲያሳምነውና ነገር ግን ጊዜውን እንዲያዘገይበት ነበረ። ይህም ማለት ከአንድ ወር በኋላ ከፍላለው ብሎ ማሳመን ነበረ። ጂሚም በሀሳቡ ከተስማማ በኋላም ወደ ቤቱ ይገባል። በቀጣዩ ቀን ጧት ላይ በትላንትናው ዕለት ባሳለፈው ስልጠና ምክንያት ሰውነቱ በሙሉ ተሳስሮ ነበረ። ቢሆንም ከመሄዷ በፊት ግን እንዲነሳ ታበረታቷል። ጂሚም ወደ ትምህርት ቤት በሚሄድበት ሰዓት ላይ አክሽን አካሄዱንም ይመለከተዋል። አንዲ ምስሉን መንገድ ላይ ካገኙ በኋላ በቅልድ እሱን እያሳቀው ወደ ትምህርት ቤት ይደርሳሉ። ትምህርት ቤት ውስጥ ቦቢ ጂሚን ሄዶ አድሪያንን እንዲያዋራት ይጠይቀዋል። ቢሆንም ጂሚ ግን ተዘጋጅቻለሁ ብሎ አላሰበም ነበር። ቦቢም ከሄደ በኋላ ማይልስ እና ቡርኖ ወደሱ ይመጡና ይዙታል። ገንዘቡንም እንዲያመጣ ነበር ያስፈራሩ። ጂሚም ከዚህ በፊት የተነገረውን ስትራቴጂ ይጠቀማል። 200 ዶላር አድርጎ እንደሚከፍላቸውና ነገር ግን ያንድ ወር ያክል ጊዜን እንዲሰጡት ይጠይቃቸዋል። ይህም ለማይልስም ጥሩ ነገር ስለነበረ ይህንን አለመቀበል አይችልም። ስለዚህም ለጊዜው ተጠውት ይሄዳል። በስልጠናው ጊዜ ላይ ጂሚ ከባባ አድመቶችን መምጣት አልቻለም ነበረ። ይህም ማኒ ጂሚ ምናልባት ለዚህ ነገር ትንሽ ጊዜ እንደሚያስፈልገው እንዲያስብ ያደርገዋል። ለአክሽንም ሄዶም ስለተፈጠረው ነገርም ይነግረዋል። በእነዚህ ስልጠናም ቶሎ ሊለወጡ የሚችሉ ሌሎች ልጆች እንዳሉና እሱ ላይ ጊዜ እንዳያባክሉም ነበር ሀሳቡ። ቢሆንም አክሽን ግን ለማኒ ለጂሚ ጊዜ እንዲሰጠውና በትዕግስት እንዲጠብቅም ይነግረዋል። ወደ ቤት በሚመለሱበት ሰዓት ላይ ጂሚ በለውጥ ሂደቱ ትንሽ ተደብሯል። ምክንያቱም ያን ያክል አጥጋቢ ውጤት አላመጣም። ቢሆንም አክሽን ግን ያበረታተዋል። ጂሚም ቤት በደረሰ ሰዓት ላይ አባት ወደ ስራ ወደ ሊሄድ እየተዘጋጀ ነበር። የጂሚንም ሁኔታም ከተመለከተ በኋላ እሱም ራሱን መከላከል ተምሮ ጂሚን ማሰልጠን እንደነበረበትና ነገር ግን ባለመማሩ ሱም እንደሚሰጽተው ይነግረዋል። በቀጣዩ ቀን ማይልስ እና ቡድኑ ቦቢን ከነሱ ለማራቅ በሚል ይመቱታል። ከዚያም ጂሚን ስለገንዘቡም ያዋሩታል። ጂሚም እንዲያምኑት በሚል ከትምህርት በኋላ ስራ እንደጀመረና በሱም በሚያገኘው ገንዘብ እንደሚከፍላቸው ቃል ይገባላቸዋል። በኋላ በደረጃው ላይ ያለቀሰ የነበረውን ቦቢን ያገኘዋል። ቦቢም እነዚህን ጉልበተኞች ከቡድናቸው ውስጥ ማንም ሊያስቆማቸው የሚችል እንደሌለና ሁልጊዜም በእነሱ የተሰቃዩ እንደሚኖሩ ይናገራል። እነዚህ ቃላቶችም ጂሚ ልብ ውስጥ ይገባሉ። ከዚህም በኋላም በኃይለኛው ለመሰልጠንም ይወስናል። አክሽንም እስኪመጣ ድረስ ባለመጠበቅ ጂሚ ለብቻው ወደ ጂም ያመራል። የጂሚ እናትም ጂሚ መሄዱን ልትነግረው ፈልጋ እንደነበረና ነገር ግን ሰውየው ስልክ ስላልነበረው መደወል እንዳልቻለች ትነግረዋለች። አክሽንም በመንገዱ ላይ እሱን ያገኘውና በመኪናውም ሊወስደው ያስባል። ቢሆንም ጂሚ ግን በሳይክሉ መሄድን ይመርጣል። ጂሙ እንደደረሰም ሌላኛው ሰልጣኝ የጂሚ ሳይክል እንዳይሰረቅበት ሳይክሉን ወደ ውስጥ እንዲያስገቡ ይነግረዋል። ከዚያ ጊዜ በኋላም ጂሚ ትኩረት አድርጎ መሰልጠን ይጀምራል። እናም ራሱንም እስከ መጨረሻው ድረስ መግፋት ይጀምራል። የሩጫ እንቅስቃሴዎች ማድረግና የሚበላውንም ምግብ መቀነስ ከነዛ መካከል ነበሩ። አንድ ቀን ማይልስ ጂሚን በመታጠቢያ ቤት ውስጥ ያገኘዋል። አንዲም ከሱ ጋር የነበረ ሲሆን ማይልስ አንዲን ከዛ እንዲሄድ በነገረው ሰዓት ላይ ጂሚ ግን አንዲ እንዳይሄድ ይነግረዋል። ገንዘቡንም እስኪያገኝ ድረስም ማይልስ እነሱን እንዳይነካቸውም ይነግረዋል። አንዲም ግራ ተጋብቶ ነበረ። በመጨረሻ ግን ጂሚ ምሳ በሚበሉበት ሰዓት ላይ በካፌ ውስጥ ስለተፈጠረው ነገር ይነግረዋል። ከዚያም ንግግራቸው ድንገት ኤድሪያን መታ ከነሱ ጋር ስትቀመጥ ይቀየራል። ጂሚም ወዲያውኑ ከእሷ ጋር መሆን እንደሚፈልግ ይናገራል። ቢሆንም እሷ ግን ከዛ በፊት ለብቻቸው መገናኘት እንዳለባቸው ትነግረዋለች እሱ ባለች መልኩም ይጠይቃታል። እሷን በሚያስገርም መልኩ ምሽት ትሏለች። በኋላ ኤሪያንና እናቷ ጂሚን ለፍቅር ቀጠሮ ሲባል ከቤቱ ለመውሰድ ይመጣሉ። በመጨረሻው ደቂቃ ላይም ነበረ ለቤተሰቡ የነገራቸው። ይህም እንዲደነግጡ ያደርጋቸዋል። ቢሆንም በመጨረሻ ግን እንዲሄድ ይፈቅዱለታል። የኤድሪያን እናትም የተማሪዎቹ ፓሪዩ በነበረበት ቦታ ላይ ትተዋቸዋለች። ውስጥ የነበረው ጫጫታም ስላልተመቻቸው ውጪ ወጥተው ይቀመጣሉ። በመጨረሻም ኤድሪያን ጂሚን ትሰማዋለች። ቢሆንም ይሄ ጊዜያቸው ግን ከማይልስ ጓደኞች መካከል አንደኛው ሲመጣ ይቋረጣል። በዚህ ጊዜ ግን ጂሚ ለራሱ በመቆም ልጁን አስፈራርቶት ከዛ እንዲሄድ ያደርገዋል። እነ ኤድሪያን ጂሚን ቤቱ ባደረሱ ሰዓት ላይ በቀጣዩ ቀን ሰርፕራይዝ ስለሚያደርጋት ከሰዓት ላይ እንዲገናኙ ይጠይቃታል። በዛን ቅማታ ጂሚ ወደ አክሽን ይደውላል። ምክንያቱም አክሽናውን ከሱ ጋር ለመገናኘት ሲል ስልክ ገዝቷል። ነገ ጓደኛውን ይዞ እንደሚመጣና ለዛም ደግሞ በመኪናው እንዲወስዳቸው ፈልጎ እንደደወለም ይነግረዋል። አክሽንም በቀጣይ እነሱን ይዞ ወደ ጂሙ ይወስዳቸዋል። ጂሚን በኩራት በሚመስል መልኩ ኤድሪያንን ለነ ማኒ ያስተዋውቃታል። ከስልጠናው በፊትም ጂሚ እጁን በሚጠቀልልበት ሰዓት ላይ አክሽንና ማኒ ኤድሪያንን ቦክስ ለመለማመድ አስባ ታውቅ እንደነበረ ይጠይቋታል። ቢሆንም ግን ተገርማ ትስቃለች። ምክንያቱም ቦክስ ለሴቶች ይሆናል የሚል ሐሳብ አልነበራትም። ቢሆንም ግን ለእሷ ለማስተማር ሲባል ማኒ እዛ የምትገኘን አንድ ቦክሰኛ ሴትን ይጠራል። እሷም ሮዚ ስትባል እዛ ከሚገኝ ከአንድ ወንድ ጋርም ቀለል ያለ ድብድብም እንዲያደርጉም ይጠይቃታል። ሮዚን ባጭር ጊዜ ውስጥም ትመታውና ትጥሏለች። ይህም ኤድሪያን እንድትገረምና ስለውሳኔዋም ደግማ እንድታስብ ያደርጋታል። ከዚያም ጂሚ ከማኒ ጋር ሲሰለጥንም ትመለከተዋለች። እየተማረ ባለው ነገርም ትገረማለች። በቀጣዩ ቀን ጧት ላይ ጂሚ ከኤድሪያን የደረሰውን መልእክት እየተመለከተ ይነቃል። የትላንቱ ጊዜ ጥሩ እንደነበረና ቀጣይም እንዲገናኙ የሚያሳይም ነበረ። አሁን ላይ የተነቃቃ መንፈስ እያገኘ ስለነበረ ቁርሱን ራሱ ለመዝለል ወስኗል። ምንም እንኳን የእረፍት ቀን ቢሆንም ነገር ግን ወደ ጂሚ ሄዶ እዛ ጊዜ ማሳለፍን መርጧል። ጂሚ እንደደረሰ ማኒ ለጂሚ በዚህ ቀን የሚያሰለጥነው ሌላ ሰው እንዳለ ይነግረዋል። በመጀመሪያ ግን ይህንን ነገር ለአክሽን ነግሮት ነበረ፣ ምክንያቱም ከሱ ጋር የሚያፋለመው ሰው ጎበዝ ተደባዳቢ ነበረ። አክሽንም ጥሩ ልብስ ለብሶም ወደዚያ ይመጣል። ማኒም በቀጣይ ለጂሚ ከቦክስ ጋር የማርሻል አርት ችሎታ የነበረውን ሰው ያስተዋውቀዋል። አንዳንድ ቴክኒኮችንም ለጂሚ ያስተምረዋል። በቀጣዩ ቀን ማይልስ ጂሚን በአድሪያንና በጓደኞቹ ፊት ያገኘዋል። ቢሆንም በዚህ ጊዜ ግን ጂሚ በተረጋጋ መንፈስ ውስጥ ነበረ፣ ምንም አይነት ፍርሃትም አላሳያቸው። ማይልስም ከዛ በሄደበት ሰዓት ላይ ኤድሪያንና ቦብ ቦቢ ወደዚያ ይደርሱና አንድ ላይም ከጂሚ እና ከአንዲ ጋር ወደ ካፌ ውስጥ ይገባሉ። በኋላ ጂሚ በመታጠቢያ ቤት ውስጥ በነበረበት ሰዓት ላይ አንድ ሲኒየር ተማሪ ወደ እሱ ይመጣል። ከዚህ በፊትም ከማይልስ ጋር ተደባድቦ የሚያሸነፈው ልጅ ነበረ። ሲኒየሩ ተማሪም ጂሚ በማኒ ጂም ውስጥ በሚሰራው ስራ በርትቶ እንዲሰራና ና ጎበዝ ሰልጣኝም እንዲሆንም ይመክረዋል። እናም ማይልስንም በዚህ መልኩ ማሸነፍ እንደሚችልም ይነግረዋል። ቢሆንም ይህንን ንግግራቸውን ግን ከማይልስ ጓደኞች መካከል አንዱ ይሰማል። እናም ወዲያውኑ ለማይልስ ቴክስት ያደርግለታል። ጂሚም ከዚህ በኋላ ለእነሱ ገንዘብ የሚከፍላቸው እንደማይመስለውና የሰማውንም ነገር ይነግረዋል። ለዚያም ደግሞ ጂሚን የበለጠ ለማስፈራራት ግላስ ጃው የሚባለውን ሰው ሊያመጡበት ይወስናሉ። ቢሆንም በስልክ ጥሪው ላይ ግን ሌላ ተማሪ ደግሞ ይህንን ይሰማል። እናም ለሲኒየሩም ይህንን ዜና ይነግረዋል። ይህ በእንዲህ እንዳለ ጂሚ በመጨረሻ ለኤድሪያን ስለተፈጠረው ነገር ይነግራታል። እየሰለጠነ ያለውም ማይልስ እሱን ከዚህ በኋላ እንዳይደበደበው ለማስቆም እንደሆነም ይነግራታል። እሱም ከሄደ በኋላም ኤድሪያን መጨነቅ ትጀምራለች። እናም ለማኒ በመደወልም ጂሚ ማይልስን ለማግኘት እየሄደ መሆኑን ትነግረዋለች። እናም በእጁ ላይ ምንም አይነት ገንዘብም የለም። ምናልባት ማይልስም መጥፎ ነገር እንዳያደርግበትን ፈርታ ነበረ። ማኒም በዚህ ብዙ እንዳትጨነቅና ነገሮችን በራሱ መወጣት እንደሚችል ይነግራታል። በተመሳሳይ ጊዜ ሲኒየሩ ተማሪ ሌሎች ጓደኞቹን ይጠራል። ግላስጃውንም እንዲያስቆሙት ለማድረግ ነበር የደወለው። ጂሚም ከትምህርት ቤት በሚወጣበት ሰዓት ላይ ብዙ ተማሪዎች ተሰብስበው ነበረ። ስለሚደረገውም ድብድብም ወሬው እንዳለ ለተማሪው ደርሶ ነበረ። ማይልስም እንደዋሻቸው ይናገራል። ቢሆንም ግላስጃው በመሃል ከመግባቱ በፊት ግን ሌሎች ሲኒየር ተማሪዎች ቀድመ ያስቆሙታል። ይህም የሚፋለሙት ሰዎች ማይልስና ጂሚ ብቻ እንዲሆኑ ያደርጋል። ከዚያም ጂሚ ከማይልስ ጋር መዋጋት ይጀምራል። ከዚህ በፊት ሲያሰቃዩ የነበረውንም ልጅ ለማስተማር የተዘጋጀ ይመስላል። ጉልበቱንም ደካሞቹ ላይ እያሳየም ጥቅም ማግኘቱንም እንዲያቆምም እየነገረው ከሱ ጋር መደባደቡን ይቀጥላል። የእሱ አስተማሪዎችን ጨምሮ አክሽን ራሱ ድብድቡን ይመለከታል እናም ያግዙታል። በድብድቡ ላይ አቅም ማጣቱን ሲመለከት ማይልስ ጓደኞቹ እንዲደረቡለት ይነግራቸዋል። ቢሆነም ቦቢና አንዲ ደግሞ በመግባት እነሱን ያስቆሟቸዋል። ጂሚም ማይልስን በከባድ መት በመምታት በመጨረሻ ድብድቡን ያሸንፋል። ይህም ከዚህ በኋላ በትምህርት ቤት ውስጥ አክብሮትን እንዲያገኝ የሚያደርገው ይሆናል። አክሽንም በቀጣይ ለማን ድብድቡን ያሳየዋል። ቪዲዮም በጣም ታዋቂ የሆነ ሲመጣም እነሱ በነገሩ ይደሰታሉ። ይህ ቪዲዮም በዜናና በተለያዩ ሶሻል ሚዲያዎች ላይ ይንሰራፋል። ጂሚም እሱን የሚተናኮሱትን ልጆች እንዴት እንዳስቆማቸውም የተለቀቀው ቪዲዮ ሰዎችን በሙሉ ያስደስታል። የጂሚ እናትም እንደዛው በዜናው ላይ ልጇን በመመልከቷ ትገረማለች፣ ቢሆንም በድፍረቱ ግን ታደንቀዋለች። በፊልሙ መጨረሻ ላይም ጂሚ ከጓደኞቹ ጋር ወደ ትምህርት ቤቱ ሲገባ ያስመለክተናል። የሚተናኮስበት ጊዜም እንዳበቃና ከዚህ በኋላ የሚከበረበት ጊዜ መሆኑንም ያሳየናል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።